ስት ምን አደረግሻት ነው? እኔ ምንም አላደረግኳትም። ምን ምንም አላደረግኳትም ነው ያለሽ? ቁርስ ስሪና እኛ እስክንበላ ድረስ አሁን ስንት ሰዓት ነው? መስሰሪያ ያረፈሽ ነው ወይስ፣ ዝም ብዬ እየቀለብኩ እንድከፈልሽ ነው የምትፈልጊው? ደግሞ የሆነ የሚያስጨንቃት ነገር አለ። ቆይ የምትያት ነገር አለ እንዴ? አንተ አትጩህ፣ በሆነው ባልሆነው እየመጣህ እኔና ትነዝንዘኝ። እኔ እናሷን የሚያገናኘን ነገር የለም። ዝም በይ! እስቲ ምንድነው ልጅ? አንቺ ደግሞ ወተት አይነች ድመት ይመስል እስር እስር ተነስተእ ተሰበረ። ምኑ ማሚ? የምትወደው ብርጭቆ ከእንቅልፍ ያልነቃውም ነበር መሰለኝ እና ምን ችግር አለች? ሰበራ እንተ እንተኳለኳ ኧረ በእናትሽ ማሚ ሰው ማታደርገኝ ደግሞ ለእንጂም ስራ በዝቶብሽ። አረ ለኔ ችግር የለውም። ይልቃን ተገባ እናተኛ። እኔ ነገ ቀስ ብዬ ለማም ያስረዳታለሁ አለሁ አይቴ እኔ ራሴ ያስረዳታለሁ። ለነገሩ እውነትህን ነው። በቃ እኔ ላጸዳዳው። አረ ሆነ በኋላ ተጠጅዋለሽ። ደግሞ እንዳትቆርጠሽ፣ ቀስ ብለሽሽ። ለእኔ ችግር የለውም። ደግሞ እኮ ለራሴ ጉዳይ ነው የተነሳሁት። ምን ሆነሽ ነው? ቀያሙሽን አላመመኝም ግን ሰሞኑን እንዲሁ ዝም ብሎ እንቅልፍ እየወሰደኝ አይደለም። ቆይ ምንድን ነው ይህን ያክል እንቅልፍ የነሳሽ ነገር? እኔ እንጃ። ግን በቃ ዝም ብዬን የተጫፍን ቅዠት ነው የሚጀምረኝ። ታስቢያለሽ ማለት ነው። ቆይ የሚያስጨንቅሽ ነገር ካለ ኩል አይነት ነገኝ ትችያለሽ። እሺ፣ እነግርሻለሁ። እሺ፣ በቃ አሁን ግቢ እናተኝ። እሺ፣ በቃ ቆይ ሽታ የነበረች ልጅ ምን ሆነች? ይባላል። ደሞ የሆነ የሚያስጨንቃት ነገር አለ። ቆይ የምትያት ነገር አለ። እን አንተ አትጮህ። በሆነው ባልሆነው እየመጣህ እኔናት ንዝንዘኝ። እኔ እናሷን የሚያገናኘን ነገር የለም። ማሚ፣ እኔ ግራ ቢገባኝ እኮ ነው። ቤት ውስጥ ያላችሁት እናንተ ብቻ ናችሁ። እና ቤቱ ለቅቅላት ለዋል። እንደዛ ነው የፈለግከው? አረማሚ፣ እኔ እንደዛ ለማለት ፈልጌ እንደሆነ ታውቂያለሽ። ቆይ ለምን እንደዛ ትናገርኛለሽ? እንዴ! እና እኔ ምን ላድርግ? እንደ አረብ ሀገር መዳም እየሳልከኝ እኮ ነው ታውቀዋል። ግራ አገባኝ እኮ ታዲያ። ቆይ ለምን የተሰራ ስራ ድጋሚ ትሰራለች? ቁጭ ብለሽ እንደላይ ሻሻት ኮ ነው ይመስሉ የምትሰራውን ስራ ነግሬያታለሁ። ስራዋን ከጨረሰች ብትተኛ ስን የምንገዱኝ። ማሚዬ ብቻ በተሻለሽ አቅም ለመረዳት ሞክር። ተው እንጂ ከመረዳት አልፌ እኮ እየረዳኋት ነው። ይገባኛል እኮ ግን ደግሞ ልጅቷ ራሷ በራሷ ያለችበት ችግር ተስፋ እንድትቆርጥ እንዳያረጋት ብዬ እኮ በልማ በተወደደ ነፍስ ሞት ቀላል ሆነ እንዴ? አንድ ተስፋ የቆረጠ ሰው እኮ የሚያደርገው ነገር በደመ ነፍስ ከሆነ ድረስ የአንዲት ዋጋ ትርጉም በጭራሽ አይገባው። በልበልበልበል እንደ ሕፃን ልጅ እናትን ቁጭ አድርጋ ምክር ምጥለናተው አስተማረች እንዲሉ ይሄ ነው። አንቺ ልጅ ተሰራ አለቀዴ አራለ አራለ የት አለ? ይሄው እዚህም ፈለግኩ፣ ሳሎንም ገባሁ። የለም እንዴ ሁሉም ተሰባብሮ አልቋል። ጨርሰሸዋል። እዚህ ቤት ከኔና ከአንቺ ውጭ ሌላ ሰው አለ እንዴ? ያኛው ነው እንዴ? እሱ እንኳን ተሰበረ። እኔ መቻጣሁት እንዳለ ቃይን ሰባብረሽ ብደብቂው እኔ ቃይን ማላቅ መሰለሽ? ማላቅ አረቅሽኝ አይደል? አይ፣ እሺ። አሁን ለማን ኡ ይባላል? አናትሽ ልስበርሽ፣ አምላክ ተረፊ ሲልሽ ይሄን አሳዛኝ ፊት ሰጥቶሻል። ቆይ ግን ያኛው ብርጭቆ እሱም ተሰበረ? አይ ሌላ አልተሰበረም። እሺ ያስ ባለፈው በፊት የሰባብረሽ የጣልሽው እሱ ሲጠላት ገንዘብ ነው። ያው የዚህ ይመስላሉ እኮ ነው። ይህን የሰባብረሽ አንዱ ነገር ውስጥ ወሽቀሽ ይሆናል። እንዶ ያቤል ነው። ምን አይነት ነገር ውስጥ እንዳስገባኝ ውፍ ሰላ ድረስ ኪችኑና እና አሁን ስንት ሰዓት ነው? ምን ስሰር ያረፈልሽ ነው ወይስ ዝም ብዬ እየቀለብኩ እንድከፈልሽ ነው የምትፈልጊው? ሰዓት እኮ በጣም ገና ነው። ዛሬ እርሱ ቀድሞ ስለተነሱ ነው። ዝም በይ። እዘዥኛ አንቺ ነሽ ብትነግሪኝ። እዘዥ፣ ምን ልስራ? ምን ልታዘዝ? እዘዥ። ቁርስ ላቅርብ? ኧረ እዛው እያረፍሽ ቢይ። ውሃ ሙቀሽ አውጥተሽ፣ አይበላልኝም፣ አይጠጣልኝም እኔ ከበቡ ምን ነው ሳት የነካ አይን ካኝ አልሽ እኮ ነው? ወይስ እኔ ሳት የነካው ምግብ አይሆንልኝም። ለኔ ሂጂ እና እዛው ብዩ። እሺ ሌላ ነገር ልስራ? አይ ደሜን ሰርሽ። አሁን እሱን ተይና ግቢና አልጋውን አንጥፊ። ስጨርሽ ንገሪ። ትሁት እጅሽ ምንሆነሽ ይመስላል አይ ምንም አልሆንኩም ቅድም እኮ ይህን ጠረጴዛ እነሳለሁ ስል ትንሽ ሆነ ማ መሰለኝ አንቺ በቃ ከባድ ነገር አትነሽ ስልሽ አትሰኝማ ሳላስበው እኮ ነው በዛ ደግሞ እንደዚህ ከባድ ይሆናል ብዬ አላሰብኩም እሺ በቃ ነው የተነሽ ሀኪም ቤት ነድ ሀኪም ቤት አዎ ሀኪም ቤት ለዚህ ሀኪም ቤት ነገሮችን ቀላል አድርጊያቸው ተነሽ እንሂድ አይ በጣም እኮ ያምም በዛ ደግሞ ከባሰብኝ ማታ ማታ ፈዝልኝ እየቀባውት እያሸው ታድራለሁ ችግር የለም ኦኬ፣ እንደዛ ከሆነ በቃ ወጊሻ ያለበት ልጠይቅና እዛ እንሂድ። አረ በፍጹም ችግር የለውም። እንዲህ ነው ነው ነገሮችን አታቅይ። ያን ያህል አላመመኝም። ደግሞ ምን ይሻለኛል? ይኸው፣ አረ እንዳቀናጥሹ። አይዞሽ በቃ

ፎንቃ ከሀዘን ይጀምራል። ለሷ ጠበቃ ከሆንክ እንዲናገሩብ እንዲነኩብ ካልፈለክማ የሆነ ነገር አለ። አይገርምም የገዛናት የራስ የራሱ ተናገራት እኮ እንዴት እንደሚደብረኝ ግን ደግሞ አንተ ባልከው መንገድ አይደለም። እና በየትኛው አቅጣጫ ይርክ አይ አለ አይደል በህይወታ ብዙ ችግሮችን አይታለች። እና ደግሞ አሁን ለተፋን ቆጣ አልፈልግም። እና ቆይ ለምን አጠቀልላትም? ደግሞ ቆይ ከእናትህ ጋር ምን አገናኝታችሁንም የሚያጣላችሁ አይ፣ ጸብ ሳይሆን እንዲሁ መወያየት ነገር። ሁለት ወዶ አይሆንም ወይ እናትን ምረጥ ወይ ደግሞ አስታርቃቸው። አይጫንተን ነገር ማንም አይችልም። በቃ እሺ ተወኝ። እኔ ምን አደረኩ? አንተ ደግሞ ሁሌ ነገሮችን ማወሳሰብ ትወዳለህ። በልበልቶ አሁን ትጋብዘኛለህ ወይስ? አረ ምንም የለኝ። አረ በቃ በቃ ዛሬ ነው ይችላል። የት እንሂድ? ባለፈው የጠጣንበት ቤት እንዴ? እዛማ በጨረሻው ይሆን መክፈል። ካልቻልክ እኮ ይቀራል። በቃ እንዴ። ባለፈው ማሚ እንደዛ ሆና አልጠጣም ምናምን ስትላል ነበር እንዴ? እኮ በቃ ሰና በዛ ዘና እንበላ። አይ አንተ አሁን መጠጥ ቀርቦልህ በቃ ይልትል ነው። በላ አሁን ካልክማ በቃ ና እንሂድ። እሺ አንቺ ይሄ ሁሉ ዘይት ምንድን ነው አበዛሁት እንዴ መረቅ እንዲኖረው ብዬ እኮ ነው እና ቅባትና መረቅ ላይ እየተሻተቂኝ ወይ ከላይ ላንሳው እንዴ አንቺማ ገና ሳደፈኝ አትቀልም አሁን እሱ እንደ የዛሬው ቀን ደግሞ ምን አይነት ቀን ነው እዚህ ሆናችሁ ነው እንዴ ቤቱ ጸጥ ምን ጸጥ ይላል እዚህ በየቀኑ ጦርነት እየተከፈተ ትሁቴ ሰዐቴ ነይሹ አጣውትኩ ጠፋብህ ወይ ልፈልግልህ እሺ ብናገርም እንደ ጥፋተኛ ተቆጠርኩ። ግራ ገባኝ እኮ። አረ እማዬ፣ አንቺ በጣም ልዩ ሰው ነሽ። ስንቶ የሚያቀያቀኛል። ድሮም የናንተ ወጣቶች ደግሞ አፈ ምንድን ነው ደግሞ ለእኔ እንኳን። እኔ አምጪ ወድኩ የወለድኩ ማንም አይሸጉደኝም። ከባናሽ ማምን ይደረጋል። በቃ ፈታ ለማለት እኮ ነው። መቼ ሲሁና መከልከል አይቻልም። ብቻ እንደባለፈው ሰክረህ እንዳትመጣ። አዳት መጣ። አረ ማሚ ተናገርኩ እና ምን ገጠረህ? በል ናውጣ እንጂ። አንቺ በይን ያቅርቤና ስጭው። ደግሞ መሰል መሰል አድርጊ፣ ዝም ብለሽ እንዳትጠልጭው። እንዴ ምንድን ነው? አረ ይቅርብህ ነገር። ይህማ ለምን ጾመን ታድራለህ? በልቀዳ ምስኪያ አቤት ጠራሽ? ምንድን ነው ለመሆኑ? እዚህ ቤት ስራሽን አውቀሽዋል? እና ምን ነው ልጠሪውን? ፈራሽ? ተሸማቀቅሽ? ታፍሪበታለሽ እንዴ? ለምን ብዬ ሰው ለምኑ ይኖር የለ እንዴ ለማኝ ብላሽ። እና እንጀራው እንደዚህ እስከሚሻገጥ ድረስ አንቺ የት ሄደሽ ነው? ትናንት እኮ ደህና ነበር። እኔ የተቆጥቸው ነው። አሁን እኮ ማሞቅ እችላለሁ። አይ ለምን ብለሽ ይደክምሻል። አውጥቼ እደፈዋለሁ። የኔ መቤት ተንገላታሽ እኮ እንጃ ይሻላል። እሺ፣ ኧረ ወዲያ። እሺ አይበልሽ አምላክ። ጨርሶ ልደፍኝ እኮ ነው። በይ አሁን ነገሩ እንደሚሆን እንደሚሆን አድርጊው። ልብሱ ቆይ፣ አንቺ መቼ ነው ለእኔ እሺ የምትይኝ? ለእኔ መልስ ከምትሰጭኝ ስራውን በአግባቡ ብትሰሪ ምን አለበት? ኧረ ተይ፣ አንቺ ልጅ ያለ አመሌ አመል አታምጪብኝ። ተይ። ኧረ እኔ ምንም አላልኩም። ማን አለሻለን አታስለፍልፊ። ይሄ ልታይ ልታይ የሚለውን ነገርሽን አቁሚ፣ እንዲ አታስለፍልፊኝ። በቃ አሁን እንዲህ አይነት አለባበስ ጥሩ ነው፣ ከስራ ጋር ይሄዳል። ልብስ እኮ ሳጥብ ስለነበረ ነው። ከመቼ ወዲያ ያመጣሽው ባህሪዬ ነው? ቀይር አለባበስሽን፣ አልፈልግም እኔ አይ ተሽሎ፣ የነበረ ቅድም ልብስ ሳጥብ ተነስቶብኝ ነው። እስኪ ቆይል ይሽልሽ። ማሸት ትችላለህ እንዴ? አይዞሽ፣ አትፍሪ፣ ይችላለሽ። በቃ አይዞሽ፣ ደግሞ እስኪ ሻልሽ፣ ደርሰን አንቺ ስራ እሰራልሻለሁ። ደግሞ የእኔን ስራ የታወቀው ነው የምትሰራልኝ ዛሬ አንቺን የማሚ መኖራት። እስከ ዛሬ ማ ሲሰራልኝ ኖርኩ ይመስልሻል? እየገዛ መስሎኝ፣ አትሳሳች እህት፣ ራሴ ነበርኩ የምሰራው እኔ እሺ ብልም ማዘር አትፈቅድም። ታዲያ ማሚ ኪችን ገብታ አትወልልኝ። ቆይ እንደም ትያት ሙያዬን ትቅመሰው። ያማል ምንድን ነው እዚህ ጓዳ ጓዳ የሚያደርገው? ቱትን እኮ ትንሽ እጇ ነው። ለምብላት እያሸሁላት ነበር። ለዛ ነው አቃ ሰባብራ ጨረሰችው። ወይ ማሚ ለካ ሳልነግርሽ ጠዋት እኮ እየተጠው እያለ ከእጃ ምልጦኝ ተሰብሮ። አንተ እኳ አታደርግም አይባልም

ተይኝ እስኪ። ሰው አጣሽ? እና የኔ ዋቺ እዚህ ምን ትሰራለች? ውሰጃታ። አዎ አስገባሁ እኮ የሆነች ነፈስ ናት እንጂ ትሰራለች። አዎ ትልቅ አይደለችም እንዴ? ዶሮማ ትሰራለች። በርበር የሆነም አልጨረሽም? በቃ ምን አባቷ አሁን እልክልሻለሁ። በደንብ አድርጋ ትሰራልሻለች። አዎ ያን ቀንም ቢሆን ታገዝሻለች። በይ በቃ አሁኑ ነው መለካ ትሁት ትሁት! አቤት ጠራሽ? ሰላሳ ጊዜ ካልጠሯሽ አትመጭም። ባለፈው የሄድኩባት ያልኩሽ ጓደኛ ሰው ያስፈልጋታል፣ ሂጂና አግዣት። እሺ። ግን ምን አባሽ ልትሆኚ? አይ እኔ እኮ መንገዱን ስለማላውቀው ነው። በዛ ላይ ኪችን ስራ ይዣለሁ እሱን ስጨርስ ሄድ ወይስ ዝም ብዬ ሂጂ? ከና ሊሱ ጋር ጠብቂያት ሰው ልካለሁ ብላለች። ደግሞ ሰው ስራ እንደሚሰራ አታስመሲ አትል ፈስፈሽ። ይሄ አንጀትሽን አጥፈሽ ምንም ያህል ቀምሶ በልቶ እንዳማያውቅ አታስመሲ። እዚህ ሃይራሳ ስጠቀጥቅ ያደል የምትዩ አትል ፈስፈሽ። እዛ ሄደሽ ስሪ በደንብ። ሁሉን አሳይቼሻለሁ። ዶሮውንም ሁሉንም በደንብ ታውቂያለሽ። አትል መጥመጪ ሂጂ አሁን። ቆይ ደግሞ ይው መንገድ ላይ ዛ ከማንም ጋር ስትልመጠመጪ ስትልፈሰፋሽ እንዳለሽ ቶሎ ይጅዳይ። ቆይ፣ ለምን እንደገና እድልናት ሞክሩ። አንተ ብዙ ማታውቀው ነገር አለ። ቆይ፣ እኔ ምንድነው የማይገባኝ? እስኪ አስረዳኝ አቤል። ሁሉም ቢያወሩ ታሉ ሲወስጥን ብር ሳይኖር ውስጥ ያለውንም አውርቼ ይሆናል። እኔ እኮ እንተጋገዝ ብዬ እኮ ነው። ደግሞ ለዚህ ጊዜ ካልሆንን ምን ይጠቅመናል? ያንተን ድጋፍ እባክህ ተው፣ ከቃልም አያልፍም በቃ ሰውራ የዋዛ አድርገኸኛል አይደል? በቃ ሻዩን ከፍ እናንወጣ። እኮ በቃ ጨርስ፣ እናንወጣ። ቆይ አብረን እንወጣለን። ምንድን ነው የሚያስቸኩል? ከጀርባ ደርሽ ነምጣ ብ እቺ ደግሞ አትመጣም እንዴ? በናት አንተ ደግሞ አቡ ተረጋጋ። በናት ምንድን ነው? ለዚህ ነው እንደ መረቀነ ቅምቃሚ እንደዚህ የሚያደርግ። ረጋ በል እንጂ እቺ ደሞ ተውላት መጣም እንዴ አንተ ደሞ ተረጋጋብነት እኔ ጠብቄ ጠብቄ ስትቆይብኝ እኔ በላው ያው ለከደኝ ያስቀምጫለሁ ብላና ገብተህ ተገኝ እና ማን ይምጣልህ እሺ ቱት የለችም የለችም ምን ማለት ነው የለችም ማለት ጓደኛዬ ጋር ላኳት ለምን የሚቀጥለው ወር ጓደኛዬ ሚካኤል እሷ ጋር ነው አንዳንድ ነገር እንድታግዛት ብዬ ልኪያታለሁ። እንዴት እንደዚህ ታደርጊያለሽ? የትማቴጅም መሄጃ የላትም በለሽ እና በመወራ ላምትረማመጁ ምን ችግር አለው? ብቻዬን ነኝ ስላለች እንድታግዛል አኳት። እዚህ ተቀምጣ ምን ትሰራለች? ምንም ባትሰራስ ቆየ ቤቷ አይበቃትም እንዴ? ቆይ ደግሞ በረብሳቷ ከማረፍ አለባት እንዴ? ምን ነው ከበቡ። አንተ እንዴት እንዴት ነው የሚያደርግህ? እዚህ ተዘብስፋ ሶፋ ላይ ተዘብስፋ ከመዋል ወዲህ ምን ትሰራለች? ሄዳ ታግዛታ ምን ችግር አለ ልክ አላደረግሽም አሚ፣ ጭራሽ የማላውቀውን ሰው ሆንሽ ነው። ገንዘቤን ከፍዬ እኮ ነው ማሰራት አይደለም እንዴ? ቢሆንስ፣ ምንም ነገር እኮ ልክ አይደለም። አንተ ተራሳለህ ልበል? እናትህ እኮ ነኝ እንዴ? ቢሆንስ፣ ቀን ካገዘቻቸው አይበቃም እንዴ? ማታ ሌላ ካታቸው። በል በል በል፣ እዚህ ከቆየሁ ትደበድበኛለህ። ለአንድ አሽከር ሰማይና ምድር ማገላበጥ፣ እንደዛ ነው የመሰለሽ? ምንም ልክ አላደረግሽም። ቆይ እች ልጅ እኮ ሰው እኮ ነች። ደግሞ የቤቷን ሰው ሳይሰራ ይበላማ? ሁሉም ነገር ተለፍቶ ተደክሞ ነው እዚህ የሚደረሰው። ይህን ነገር ደግሞ ማወቅ አለባት። እኔ መሻ ትስራልኩኝ፣ የዚህ ቤት በጣም በቂ እኮ ነው። ጭራሽ ለአዳር ሰው ቤት ልከሽ፣ ይሄ የሰው ጉልበት መበዙት ነው። እዚህ ምን ትስራ? አንድ ሽሮ ማንደቅደቅ፣ ይሄ ስራ ነው? እስኪ ንገረኝ ማሚ፣ አልተረዳሽኝም። በዚህ ሰዓት የዚህ ቤት የምሰራበት ራሱ ለመክፈል አቅሙ የለኝም። እሺ ከሌለህ ለምን ተቀበልክ? እኔም አንተ አለህ ብዬ ነው ዝም ብዬ ተቀበልኩት። ማን አስገደደ? እረ ማሚ እንደዚህ እንደሆነ እኮ እያረግሽኛለሽ። እሽ እኮ አንቺ እኮ ነሽ ነገር ታውቂ የለ እንዴ። የሆነስ እንደሆነ እኔ በብልጠት ነው ያስተማርኩ። አንተ ግን በይዋህነት አይሉህ በሞኝነት አይሉህ ምን እንደምታደርግ አታውቅም። አትፍረድ ይፈረድብሃል አይደለም የሚባለው ደግሞ ደሞ ደምነቱ ሄድክ። ሌላስ አንድ ጥቅስ ይዞ ብዙ ማውራት ይቅርብሃል አልኩህ። እሺ ሁሉንም ነገር ተይው። አሁን ለሴቷ ደውይና ትላካት ወጥቼ ይቀበላታለሁ። እንዲ አንተ እንዴት እንዴት ነው የሚያደርግ? ይህን ስትል ስለ እኔ ስለ እናትህ አንድ ክብር እንኳን አላሰብክም። ምን ያገናኘዋል? በል ሂድ፣ አርፋተኛ ማ የምናገርሽን ነገር ስሚኝ። እች መከራ በዝብዛት ልጅ በስራ በዝብዛ መሞት አለባት እንዴ? ሰሚኛ ልጅ ማረፍ ባለባት ሰትን ለማረፍ አለባት ገባሽ? ስመልጅ ም ና አይሰማም አይነ መንረ ልጅ የሚገለው ምን ቀለበሽ ብታሳድጊውን፣ ይህንን በል አሳማ እንኳን እንዳንተ አይበላ። ይ ይቺ ልጅ አንድ ቀን እንኳን እንደው ከቤት ብልካት ጦሷ ይኸው አሁንም አለቀቀኝ። ቆይ ገና እሱ የሚፈልገውን ነገር ለምን አያደርጉም? ዝም በል አንተ ወጠጤ እውነተኛ ጓደኛ ብትሆን ኖሮ በጊዜ ወደ ቤቷ አትመጣውም ነበር። ቻሉት እንግዲህ፣ ስንት ብሶት ያለበት ሰውዬ በያዞ ጠርሙስ አናቴን ቢልኝስ? አረ ብሎ ብሎ በገላገለህ አንተንስ። ከዛስ ልጆትን ጎማ ያበላሸው ወይስ የጅብራት ይሁን ወይስ ኪሱን አጥቦ ይላኩት። ለነገሩ ምን ብር ያለውና። አፈር ብለ አፈር ያስበላህ አንተ። ምን ነው በአንድ ልጄ እንደዚህ የምታሟርተው? እንግዲህ ነገሩን ያመጡት እርሶ ነዎት። ነገ ሲነቃ ሂሳባችን እናወራርዳለን። ይበሉልኝ። የምን ሂሳብ? ምን እንዳለው ሰው ጠጡ ምናምን እያላን ሁሉንም ሲጋብዝ የነበረው እኔ ደግሞ ከሌለኝ ገንዘብ ላይ ነው የሰጠሁት። ያመጣታል። አይ ወይኔ ልጅ ለመጠጥ እንኳን እንደዚህ ቸገረው። ወይኔ ከባድ። በቃ ደናደሩ ክፍሉ አስገባው እንጂ እዚህ ልታሳድረው እንዲ። አረ በቀኝ መንገድ ከማደር የጠበኩት ይበቃኛል። አሁን ሊድ ነኝ። ምን ችግር አለው ታዲያ? ጓደኛው አይደለህም እንዴ? እቺ ናት ዛሬ ጦሷ ማይለቀ አንድ ቀን ሰላም ለዋል ብዬ ብሄድ በሰላም እንኳን እንዳሉን አደረገች ወይ? እሱ ጠፋል። ምን በረረ? እንዲሳደራችሁ? አረ ያሳድርሽ አቤሌት፣ የት እንዳደረግሽ ሆን የምናቃል። ጦስሽ አያልቅ፣ ሄድሽም መጣሽም ጦስሽ አያልቅ። እንዴ! ቀልድ ነው እንዴ? የሱስ ሲሆን እዛ በሰው ገንዘብ ሰውን መጋበዝ አለበት እንዴ? ብዝበዛ! ወይኔ ማፊ፣ ምን አክለፈለፈኝ? ባዶ ኪሴን እያለው ስሳደ በእኔ ድረስ ወይኔ! ስልኬን መሸጥ እኮ ነው የቀረኝ። ወይኔ ማፊ! ወይኔ! አቤት ልጅ! አሁን ይሄኔ ርቦት ነው የሚመጣው። ውይ በቃ እሱ ይረፉ። እኔ እሰራለታለሁ። በባዶ ሆዶ የሆነ ነገር ጨምረሽ ልጄን ልታሳመሚው ነው? መጠጥና ነገር ሆዱም ጥሎታል። አብስሎ ሂጅ። አምጪ ስልኩን፣ ሂጅ አምጪ ስልኩን። የምን ፈልጎ ነው? ሄሎ እንዴት ዋልክ? መቸም ያ የፈረደበት ገንዘብ ፈልገህ ነው አደለ? ልጆት አብዶ ልብሱ ነው ልቁ፣ የሰው መሳለቂያ ሊሆን ምን እየሰሩ ማዘራቤል ምን ሆነ?